ዘራፍ ብሎ ቋሚ ያደርግ ያ ጠላት ሲመጣ በጫፍ መጠፍ የሚል በቦክስ የሚል ይስጠን፣ ሲገባ ራሱ ዘንገት ዘንገት ያለ እግሩ ዘርግ ያለ ወጥቶም የገባ ሰርቶም የገባ ይስጠን። ያ አንቺ የሚል ወንድ ረጌታ ሆይ፣ ኧረ እኔ እንደዚህ ሰምቼም አላውቅም። የዘንድሮማ ጉድ ነው። የዘንድሮማ ጉድ ነው። የዘንድሮ እኮ ጉድ ነው። ጉድ ነው። ያ ጉድ ነው። አዎ በጣም በጣም በእንግሊዘኛ ሄጅበት እንግሊዘኛ ደ እንደሚጥፋቸው ሄዶበት ሄዶበት። ስንት ቀን ነው የምትለፈልፍ? ው ገና በትለፈልፋለሁ እኔ ንድ ያ አንተ መጣህ እንጂ ገና ከርምባሃለሁ እዚህ ላይ። አሁን ደግሞ ይህንን በጎጃምኛ ነው፣ ነገ ደግሞ ተለማምጄ በትግረኛ መጣና ወደህን ወደህ ላይ ባሩድ ጥላለሁ። ሽንት ቤት ትሄዳለህ፣ ትስቃለህ። አልመጣ ብሎኝ ነው እንጂ ቀደም በትግረኛ የሞከርኩ ነበር። እነዚህ ሰዎች ድሮ ናሞ ናሞ አንቺ ናሞ አውልቅ ምንድን ነው ብትሻለ፣ እንደነሱ ነው የማወራው። ፀጉርሽ ምንድን ነው ተተኩሰሽ ነው? ሲፈትሹ ተተኩሰሽ ነው አውልቅ ሞ ቦርሳሽ ውስጥ ምንድን ነው ያለው? ቦምብ ይዘሻል? አሁን አስባችሁታል? ቦምብ ስትይዙ ቦርሳችሁ ውስጥ

በትግረኛ ነው የሚያወራችሁ። ፊንፊኔ ላይ ጋጥ ብሎ በትግረኛ እንዲ የለም ጋጥ ብሎ በትግረኛ ንአማ አድ ነው የምን ማስታወቂያ? ማስታወቂያ የለም። መታወቂያ ማለት ስነ ማስታወቂያ አንድ አይነት ሲል ነው የሚባለው። ዩነስ ዩንአስ ታደስ ዩንአስ ዩንአስ ታደስ ነው የሚባለው። የባርሜል ዘመኖች ዩንአስ ታደስ ሰፈር ኬት ነው አድረሻ፣ አድረሻ ጉጎ አትሰማም? ደንቆሮ አትሰማም? ዴ ጆሮ አትሰማም? ተመሸ ከምሽቱ ሁለት ሰዓት እኮ ነው። ከምሽቱ ሁለት ሰዓት ወዴት ልተን ነው? በመታወቂያ ነው ልፋስ የሚቀበለው? እንዲ ፌደራል አጋዚ እኮ ያልሰራው ነገር የለ። ወዴት ልተን ነው? መሽቷል እኮ ሁለት ሰዓት ሆኗል። ሰዓት የለህም? ወደ ቤት ግባ፣ መሽቷል። እናታለህ። በመታወቂያ እናታለህ። በትሳለን ወንድሞች አለ እህትሳለ ቆንጆ ናት ቆንጆ ናት ወይ ቆንጆ መታወቂያ ቆንጆ ናት አግብታለች የት ነው ሰፈር ቆንጆ ናት ተምራለች የት ነው የምትማር ልረዳት ነው ሲጠብሱ በወንድም እያሉ ነው የሚጠብሱ አስተርሷቸው አትርሷቸው ሰባት ዓመትም ቢሆን አትርሷቸው እንዴት እንዴት ሲያናግሩን እንደነበር አትርሷቸው ጥሩ አይደለም ያስታውሳቸዋል የእነዚህንም ከአምስት ዓመት በኋላ እናውራ ይሆናል ወይ ከአስራ አምስት ዓመት በኋላ እንዴት ናት? ሰላም ናት? ደህና ናት? ትልቅ ናት? አግብታለች አግብታለች ወልዳለች። አንተ ፀባይ ጥሩ ነው፣ ፀባይ ጥሩ ነው። በጣም ችሁት ነህ፣ ችሁት ነህ ብሎ እኮ የሚሰጥ ምን ብር ችሁት ነህ በኩርኩም

አጋዜ ከኋላ ቂጥቂጥን የሚለበልብህ፣ አሁን እሱ አልናፈቅህም። አሁን የሚለበልብህ የለም። ድሮ ቂጥቂጠን ነበር ምትለበለበው። አጋዜ አልናፈቃችሁም? አጋዜ አልናፈቃችሁም? አተ ይላል። ና ወዲያት ነህ። መንገድን እየሄድክ እኮ ነው። መንገድን እየሄድክ አለፈ። ረሳችሁት፣ እሱንም ረሳችሁት፣ እኛንም ትረሱን አላችሁ። ይህን ቶፒክም ትረሱታላችሁ። ኢህአዴግ ነፍሴን ረሳችሁት ረሳችሁት ኢህአዲግ ነፍሴ ኢህአዲግ ነፍሴን ረሳችሁት። አታ ይላደፋል ናይስቲ ሆቴል ቡና ሊት ሲገባ ደው ማንሽ ማንሽ ስሙሽ ናይስቲ ማንሽ ስሙሽ ናይስቲ። ታዘዥ እስቲ እዚህ ታዘዥ እባክሽ። ጥሩ ቀለማ ልዛ ስራ በዝቶብኛል። ጉቦም የለም ናይስቲ ስቲ ለመድ ነው ናቸው ስቲ እንዶ ጋሼ ምግብ አይበልም። እንዲ የሆነ ነገር በታ አምጪ እባክሽን። በበለካ ይሻላል ወይ በጠርሙስ። አንጩ አንጩ። ያ ሰውዬ መቶ ነበረ አስቀምጧል። እንዲ ምናምን ጉቦ ሲቀባበል አስቀምጧል። የሆነ ሰው እዚህ ቀጠሬ ነበረ። እንደው የተሰጠ ነገር የለም። እንዲ አስቀምጦ ይሆን። እንዲ የሆነ ሰው የሆነ ነገር አምጥተዋል። ፖስታ ይገለጻል።

ዝጊው ታጠገቤ ቁጭ በይ ና፣ የምናባቱ ዝጊው፣ ናይ ዝጊው፣ ዝጊው፣ በሩንም ዝጊው። ያሉትንም ማስወጪ፣ ተዝጊው፣ አንችን ቁጭ በይ፣ ተዝጊው፣ ዝጊው። ምንድን ናቸው እነዚህ? ጠጮች ናቸው ደንበኞች ናቸው፣ ታቀቸዋለሽ። ጠጮች ናቸው። እንመን ናቸው? ታቀቸዋለሽ። አን ተናገሪ እንጂ፣ ምን ይረጎመሻል? ተናገሪ። እንመን ናቸው? ውሽማሽ ነው? ቴት ነው?

ይሄን የአጋዚ ስራ አናፈቃችሁም ወይ አልናፈቃችሁም የአጋዚ ስራ እንዴት ይረሳል አይረሳም እኮ ይረሳል እንዴ አይረሳም እኮ ይሄ በርሜ ልዬ በርሜ ልዬ አይረሳም እኮ እንዲህ እኮ ነው የኖርነው እንዲህ ነው ከኖር ነው። አሁን እንደዚህ እያለ ነው ሳንቲም የምንለቃቀመው እንዳንቺ ሰው እያማን አይደለም እኛ። ከአማን ከፍ ያለውን ታሪክ ነው የምንናገረው። ለትውልዱ ለትውልድ ነው ታሪክ የምንናገረው። ተመሬት ስንሸጥም እንደዛ አለ። ቡራዩ ያለው መሬት እያለን ተቡራዩ መሬት ተቡራዩ መሬት ላይ ስንታገኘት እያለን እነዛ ንምሸጥ አይረሳም። ሰው ይረሳል ብላችሁ ከሆነ አይረሳም። እኛን ለእኔ ያልተሸጥ ነው መስተን? እሱንም ስለበዛንባቸው ምን ያልተሸጠ ነገር አለ? ምን ያሉን ነው ነገር አለ? የሰው መሸጥ ህጋዊ ስላልሆነ ነው እንጂ ህዝቡም እኮ ተሽጠዋል። በለው በለው። ምን ታሪክ አለ ማሉ እኮ የለ። አጋዚ እየቀጠቀጠ ቂጥቂጥሽን እያለን። አሁን እኮ ሴቱ ራሱ እኮ ነው ወንዱን የሚፈልገው ባለስልጣን ከሆነ የሆነ ባለስልጣን ከሆነ ትንሽ የሆነ ፖሊስ ከሆነ የሆነ ነገር ከሆነ፣ ሴቶ ነው የሚጠብሰው። አግኝቶ ነው። ድሮ እኮ እነሱ ናቸው ባለትዳሩ። አይቀራቸውም፣ ምኑ አይቀራቸውም፣ ምኑ አይቀራቸውም። የሚያረጉት ነፍሴ፣ ስንተዋወቅ የወጋ ረሳ የተወጋ አይረሳም። እኛ ስለተወጋን አንረሳ፣ አንረሳ፣ አንረሳ። እናንተ ልትረሱ ትችላላችሁ

የራሳቸውን ህይወት ትተው በኛ ህይወት ተጠምደዋል። ቢካዝ ባዶ ዛፍ አይደለንም። ፍሬ ያለን እኛ ፍሬ ያለን ፍሬ አለን ፍሬ ያለን ብያሉ ብያሉ መትዬ